ትክክለኛ ህይወት ናት፣ ትክክለኛ ሃይማኖት ብለሽ ታምኛለሽ? እሺ ኦርቶዶክስ በመሆን ለምሳሌ ኦርቶዶክሳዊት፣ ኦርቶዶክሳዊ ወንድም ዲያቆን ነኝ ዲያቆን ክርስቶፈረስም አሉ። የዘላለም ህይወት ኦርቶዶክስ በመሆን ወይም በኦርቶዶክስ ህይወት ውስጥ አለ ብለሽ ታምኛለሽ? አዎ አምናለሁ። መልካም። እሺ ስንት እውነት ነው ያለው? ሁለት እውነት የለም፣ አይደለም? ምክንያቱም ያለው አንድ እውነት ነው፣ አንድ ህይወት ነው፣ አንድ የዘላለም መንገድ ነው ያለው። አሁን ደግሞ አይ፣ ከዛ ከዘላለም ህይወት ከምታምኝበት የዘላለም ህይወት አለው ብለሽ ከምታምኝበት ቦታና ቤተ እምነት ደግሞ እወጣለሁ ስትይ ሰምቼሻለሁ። እና ሌላ የዘላለም ህይወት፣ ሌላ እውነት፣ ሌላ ጌታ መሰረታት ሁለት ሶስት ቤተክርስቲያን አለች ሉ የጠበኩሽ ነው እህታለሁ። ምንም እንዳትፈሪ ያመንሽበትን መንገ መናገር ነው። አስጨነኩሽ እንዴ? ኦኬ፣ በቃ ጥሩ ችግር የለውም ተረድቻለሁ። ስለዚህ ሉ ማውራት ከፈለሽ ያው እኔም አሉ ዲያቆን ክርስቶፈርስ አሉ ማውራት የምትፈልግ ነገር ካለ የሃይማኖት ጠያቂ ከሆነ በአዳባይ ጠይቂ፣ ችግር የለውም ይኸው፣ ወደ ሰባት መቶ ምናምን ሰው ደርሷል። መቼም ሰው ተመስገን ነው፣ በጣም ነው እንደዚህ ነገር የሚወደው። አሁን ቁጭ ለ መጽሐፍ ቅዱስ ገልጠን ብንማማር እየቀነሰ እየቀነሰ እየቀነሰ ይመጣል። የእኛ ሰው በቲክቶክ እና ማውራት ምትል ነገር ካለ ያው እኔም አስቀምጭልኝ ስልክሽንና፣ ማውራት እንችላለን። የሃይማኖት ጠይቅ ካለሽ ግን ይኸው በአደባባይ ጠይቄሻለሁ። በአደባባይ አንስተሽ ይሄ ይሄ ነገር ይሄ ክፍል ላይ ጥያቄ አለኝ። ምንም ጥያቄ ሳይኖርሽ ግን ከሆነ ግን ሄሉ ወይ የሆነ ነገር ግራ ገብቶሻል ወይ ኮንፊውዝ ሆነሻል ወይ የሆነ ነገር አለ ብቻ ያልተረዳንሽ አንቺ ብቻ የምታውቂው አንቺ ና የምታውቁት ያንን ለመረዳትና ያንቺ ሸክም ለማቃለል ለመስማት ለመሸከም ይሄው እኔም ዝግጁ ነኝ፣ ዲያቆን ክርስቶፋን ዝግጁ ናቸው። የተመቸሽን ሰው ፒክ አድርገሽ ሌላ ፈተና ውስጥ የምታልፊያቸው ነገሮች ካሉ ማማከር መስማት እንችላለን። ሄሉዬ፣ እሺ፣ እሺ፣ ዲያቆን። እኔ ጨርሻ ያለው ሄሉ፣ እግዚአብሔር ከአንቺ ጋር ይሁን። በነገሮች ሁሉ እግዚአብሔር በሚያቅ ሁሉ ነገር የሚያውቅ አምላክና ፈጣሪ አለሽ። እዚህ ጋ አንገትሽ ላይ አስርሽው መስቀል ማይተብ ዝም ብሎ ለመወቀት አይደለም ብዬ አምናለሁ። ራሱ መልዕክት አለው አንድ ሰው እኛ ኦርቶዶክሲያን መስቀልን ስናስር አርማችን በመስቀል ላይ የተሰቀለው ክርስቶስ መድኃኒቴ ነው፣ ቤዛዬ ነው፣ በእርሱ ደም የዳንኩት የቤተክርስቲያን ራሱ ክርስቶስ ነው እያልን እየመሰከርን ስለሆነ መክሊት አንድ የሚተርግ ስለዚህ ይሄ የሚነግርሽ መስቀልሽ ኦልሬዲ የክርስቶስ እንደሆነሽ ነው የሚነግርሽ። የክርስቶስ በሆኑ ላይ ደግሞ የተለያዩ ፈተናዎች በስጋም በነፍሱ ይመጣሉ፣ ክርስቶስም ነግሮናል። ስለዚህ እነዚያን ነገሮች በክርስቲያን በቤተ ክርስቲያን ህብረት ከወንድሞች ጋር ከእህቶች ጋር በመነጋገር ሸክምሽን እየተሸከምን አንቺም የእኛን ሸክም እየተሸከምሽ የምንኖርባትን ቤተክርስቲያን ደግሞ ተክሎልናል ጌታ ክርስቶስ። ሜት አርጉልኛል ፕሌስ፣ በጣም ሀሳቤን እየተበተነው ነው። እሺ። እና ለምሳሌ ሰዎች ክርስቲያን ሆነው በበሽታ ሊታመሙ ይችላሉ። በሆነ ደዌ ሊያዙ ይችላሉ። የሆነ ጊዜ ላይ ቤታቸው ሊቃጠል ይችላል። የሆነ ጊዜ ላይ ልጅ ሊያወልዱ ይችላሉ። የሆነ ጊዜ ላይ በጣም ብዙ አይነት ፈተናዎች አሉ። እነዚህን ፈተናዎች ታዲያ መፍትሄው ምንድን ነው? የመጀመሪያው እንዳልኩሽ መጸለይ፣ ሁለተኛ ደግሞ በፈተናዎች ሁሉ መጽናት፣ አገራችን በሰማይ ስለሆነ ማለት። ሶስተኛው ደግሞ እንደዚህ የተሰባሰቡ ክርስቲያኖች ቤተክርስቲያን፣ የክርስቶስ አካሊኖች ቤተክርስቲያን ይረዳዳሉ። ለምሳሌ እኔ የብር ችግር ኖረብኝ ካለ ዲያቆን ክርስቶፈረስ ይረዱኛል። ታምሜ የምታከምበት ምበላ አጥቼ ከሆነ ደግሞ አንድ እህቴ ትረዳኛለች። ለምን? በቤተክርስቲያን ስንኖር ይሄ ህይወታችን ስለሆነ ማለት ነው። ለዚህ ነው ነዲያን በጣም ብዙ ነዲያን የምታየው ቤተክርስቲያን ዙሪያ። ለዛ ነው ሌላ አንዳንድ ቦታዎች ላይ ብዙ አታይም። አለ ስለነሱ አያገባኝም። ወደ ቤተክርስቲያን ስትመጪ ግን በጣም ብዙ ነዳያን አለ። ለምን ይመስሻል? ይህች ቤተክርስቲያን ተስፋ ናት። እንኳን በውስጧ ለሚያገለግሏት አይደለም፣ በውጭ ላሉትም እንኳን ከቤተብ ነታቸውን የቱን አናቃቸው ነዳያን ሁሉ ኦርቶዶክስ ነው። ምክንያቱም በጣም ብዙ አይነት ነዳይ ስላለ ለእነሱ እንኳን ተስፋ ናት እንኳን ለአንቺ በቤቱ ላለሹ ማለት ነው። ለእኔ ተስፋዬ ናት። ብዙ ብዙ ነገር አግኝቼባታለሁ። እግዚአብሔር በወንድሞች በእህቶች፣ በጣም ከብዙ ነገር አንስቶኛል። ቃለ እግዚአብሔር ብቻ መነጋገር ጳውሎስ እንዲህ አለ፣ ሉቃስ እንዲህ አለ ብቻ ብሎ መናገር አይደለም ክርስትና። ክርስትና የሚተረጎመው አንቺ እኔን ስታግዥ ነው፣ እኔ አንቺን ሳግዝ ነው። ዳቆን ክርስቶፈረ ሴ ነው ቅድም ሲነግሮሽ የነበረው ሲለምኑሽ የነበረው ባይዘው እድለኛ ነሽ። ላግዝሽ፣ ልርዳሽ፣ ልረዳሽ የሚል ሰው በአሁን ሰዓት ጊዜ ሰጥቶ በጣም ራስ ወዳድ በጣም ክፎዎች በሆንበት ሰዓት ማለት ነው አንዳችን ለአንዳችን መቃብር በምንቆፍርበት ሰዓት የሆነ ሰው ጊዜ ሰጥቶ ላግዝሽ፣ ልርዳሽ ምንድን ነው እስቲ ሲልሽ፣ በጣም በጣም ላኪ በጣም እድለኛ ነሽ ሄሉ። ልንገርሽና እዚህ እኔ በምኖርበት አሜሪካ ሀገር በጣም ብሰው ላግዝህ፣ ላዳምጥህ፣ እስቲ ልስማህ የሚለው አቶ ራሱን እያንጠለጠለ ግማሹ መርዙን እየጠጣ ግማሹ በከረባት ራሱን እያሰረ ሞታል። ምስኪን ሁለት ሞት በሰማይም በምድርም በምድርም በሰማይም ራስን መቅጣት። እሺ፣ ስለዚህ ለአዳም ጥሽ የሚል ሰው በጣም በጣም በጣም በጣም ጥሩ ነገር ነው። ምንም ይሁን ለአዳም ጥሽ የሚል ሰው እና ተጠቀም ይሄን ጊዜ ብዬ ነው። ሄሉ አላብዛብሽ። ሰላም እግዚአብሔር ካንቺ ጋር ይሁን፣ ፍጹም ሰላም የሰጠ ክርስቶስ ሰላም ካንቺ ጋር ይሁን። እኔ ግን ፈቃደኛ ላግዝሽ በምንም መልኩ ማለት ነው። በውስጥ አውርተን የሃይማኖት ጥያቄ በአደባይ ከሆነ በአደባባይ ምንም ችግር የለብንም። ሙሉ የሆነች ቤተክርስቲያን አለችን። ለሰዎች የምንገልጣት የምናስረዳት፣ በደምብ ደረታችንን ነፍተን ምንሰብክላት ቤተክርስቲያን አለች። ምንም ችግር የለው። አይ ደግሞ በግል ህይወቴ ደግሞ ብዙ ፈተና ውስጥ ገብቻ አለው ካልሽ ደግሞ መነጋገር እንችላለን። የግል ህይወትሽን ጉዳይ ግን እኔ በበኩሌ አደባባይ መስማት አልፈልግም። ምክንያቱም አደባይ ስትናገሪ ይህንን ተመልሰው መልሰው አንቺን የሚገርፉሽ በጣም ክፉ ሰዎች አሉ። በጣም ሰይጣን የሚጋልባቸው የአንቺን ውድቀት የሚፈልጉ ብዙ ሰዎች አሉ። ስለዚህ ሁሉ ነገር ስለማይነገር ሁሉን ነገር ደግሞ አደባይ ስለማይወጣ ደግሞ የራስሽ ሚስጥር ደግሞ ያስፈልግሻል። ሴት አይደለሽ? ብልህ ሴት መሆን አለብሽ። ዝም ብሎ እዚህ ቲክታክ ላይ እንደምታያቸው አይነት ሴቶች አይደለሽም ብዬ አምናለሁ። ራሳቸውን እንደረሱ ውበታቸውን ክርስቶስን እንደረሱ ቤተክርስቲያን እንደረሷት አይነት ሴቶች አትሆኝም ብዬ አምናለሁ። ስለዚህ መርዳት ባለብን ነገር እረዳሻለን፣ እኔም ዝግጁ ነኝ፣ እዚያ ያሉትም ወንድሞች እህቶች፣ ታላላቆች የዝግጁ ናቸው። ከዛ በላይ ግን ደግሞ ከዛ በላይ በላይ ደግሞ እውነት ሰላም የሚሰጠው የክርስቶስ ሰላም በልብሽ ይኑር። መንፈስ ቅዱስ ጥበብ፣ ማስተዋል፣ ሚስጥርን ይግለጥልሽ፣ በልብሽ ሆኖ ያጽናናሽ። ጨርሻለሁ። ዲያቆን ክርስቶፎሮስ ጊዜ ስትልኝ